የኮንጎ የነፃነት ኮከብ ለምለሟን ኮንጎ የመያዝ የቤልጂማውያን ፍላጎት የተነሳሳው ሄነሪ ሞርተን ስታንሌ በተባለ አንድ ግለሰብ ነበር። በ1869 እንደ ኢሮፕያ አቆጣጠር የአንድ ጋዜጣ ባለቤት በኮንጎ አንድ ስፍራ እንደጠፋ የሚገመተው ዴቪድ ሊቬንግስተን የተባለን ሚስዮንና አሳሽ እንዲፈልግ የ28 ዓመቱን ወጣት ጋዜጠኛ ስታሊንን ቀጥሮ ወደ አፍሪካ ምድር ይልከዋል። የኮንጎን አፈር እንደረገጠ የኮንጎ ድንግል የተፈጥሮ ውበትና የትየለሌ ሀብት የስታንሌን ቀልብ ሰረቀው። ከራስ እስከ እግሯ የተሞላ የተፈጥሮ ሀብቷን በረብጣ ዶላሮች ሲያሰለው ራሱን ያዘ። ኮንጎን ለአውሮፓ ከበርቴዎች አጫርቶ ሊያተርፍባት ልቡ ቋመጠ። በመጀመሪያም ለእንግሊዝ መንግስት ወደ ኮንጎ ግብዣ ቢያቀርብም አልተቀበሉትም። በመቀጠል ስታሊን ፊቱን ወደ ቤልጅየም ንጉሥ ሊዮፖልድ አዞረ። በኮንጎ ተፋሰስ አካባቢ በተፈጥሮ ሀብት የተሞላ ለሚሆነ ኮንጎ የተባለ ነፃ ለም መሬት መኖሩን በመንገር አማለለው። ንጉሡም ምራቆን እስኪውጥ ድረስ በመጎምዠት ተስማማ። ስታሊኒም የእርሱ ወኪል አድርጎ ተዝቆ በማያልቅ ደሞዝ ቀጠረው ማለት ነው። የቤልጅየሙ ንጉሥ ዳግማዊ ሊዮፖልድ የሀገሩን የንግድ ድርጅቶች ወደ ኮንጎ እንዲሄዱ አበረታታቸው። በነፃ ንግድ ሽፋን ሊዮፖልድ የሀገሩን የተመረጡ የንግድ ድርጅቶችና ኩባንያዎች አሳምኖ ወደ ኮንጎ ሂደው ኢንቨስት እንዲያደርጉ ላካቸው። ከእነርሱም ጋር ባደረገው ውል መሰረት ከሚገኘው ሀብት አብላጫ ድርሻ ለእርሱ ይሆናል። ቤልጅየም ኩባንያዎች ኮንጎ ገብተው ስራ እንደጀመሩ ብዙም ሳይቆዩ ሀብትና ገንዘብ ወዲያውም ያፍሱ ጀመር። ንጉሥ ሊዮፖልድ ከኩባንያዎች በሚጎርፍለት ገንዘብ ካዝነው ሞልቶ ተትረፈረፈለት። እናም ንጉሥ ሊዮፖልድ በኮንጎ ያለውን የግል ግዛቱን ወደ ማጠናከር ገባ። በሀገሪቱ የራሱን ደር መስርቶ ሀብት ማጋበሱን ገፋበት። የሀገሬውን ጉልበት በነፃ እየበዘበዘ ቀጠለ። ኮንጎ የንጉሥ ዳግማዊ ሊዮፖልድ የግል ርስት ሆነች። ንጉሥ ሊዮፖልድ በዘረጋው የጭቆና አገዛዝ እምቢ አልገዛም ያለውን የኮንጎ ሕዝብ እጅና እግር በመቁረጥ እጅግ ዘግናኝ ኢሰብአዊ በደል ፈጽሟል። ከሁሉም የሚከፋው ደግሞ በንጹሐኑ ህዝብ ላይ የፈጸመው የዘር ማጥፋት ግፍ ነው። ሊዮፖልድ በኮንጓውያን ላይ የፈጸመው ጭፍጨፋ ናዚ በአይሁዳውያን ላይ ካደረሰው እልቂት ይበልጣል ኮንጎን የግል ንብረት አድርጎ በገዛባቸው ሁለት አስርት ዓመታት ብቻ ከአስር ሚሊዮን በላይ ኮንጎውያንን እንደጨፈጨፈም ይታመናል ህዝቡ ላይ የሚፈጸም የተቀናጀ የረሃብ የአስገዳጅ የጉልበት ብዝበዛና ስልታዊ ጭቆናም የሚሊዮኖችን ሕይወት ቀጥፏል ማለት ነው እንዲህ አይነት የኮንጎ ህዝብ በጅምላ ለመጥፋት የመቃረቡን መርዶ የሚያሳብቁ መረጃዎች በአደባባይ እየወጡ የግፏን አሰቃቂነት ደፍረው ማጋለጥ ጀመሩ። የአዳም ሆችቦብ ስነ ህዝባዊ የጥናት ውጤት መጠነ ሰፊ የዘር ማጥፋት ወንጀል መፈጸሙን ያሳያል። በ1883 ዓ ም ላይ 20 ሚሊዮን የነበረው የህዝብ ቁጥር በ1903 ዓ ም ወደ 8.5 ሚሊዮን መውረዱን ያመላከተበት ዘግናኝ አሃዛዊ ጥናት በኮንጎ ሕዝብ ላይ የደረሰውን ጭፍጨፋ ወደር የለሽነቱን ያረጋግጣል ማለት ነው። ሆኖም ኮንጎ ተዝቆ በማያልቅ የተፈጥሮ ጸጋ የታደለች ምድር ናት። በምድሯ የሞላው ወርቅ፣ አልማዝ፣ የዝሆን ጥርስ፣ መዳብ፣ ዩራኒየም፣ ኮባልትና ሌሎች የከበሩ ማዕድናት ምዕራባውያንን ያማልላል። በዚህ መሰረት ለብቻው የግል ርስት አድርጎ ኮንጎን የዘረፋት ሕዝቧን ያሰቃየው የዳግማዊ ሊዮፖልድ ወንጀል ለዓለም ሲጋለጥና ከዓለም አቀፉ ማህበረሰቡ ውግዘትና ኩነናው ሲበዛበት ኮንጎን ለቤልጅየም መንግስት ለማስረከብ ተገደደ ማለት ነው። ከድጡ ወደ ማጡ እንዲሉ ይህ አማላዩና የበለጸገው የኮንጎ ምድር ከግለሰብ እጅ ወጥቶ በሀገር ቤልጅየም የቅኝ ግዛት መንግስት መዳፍ ስር ወደቀ። በ1908 ዓ ም ጀምሮ ማለት ነው ኮንጎ የቤልጅየም መንግስት ቅኝ ግዛት ሆና እንድትቀጥልም ተወሰነ። የአውሮፓ ትንሿ ሀገር ቤልጅየም በአፍሪካ በተፈጥሮ ሀብት እጅግ የበለጸገውን ሀገርና ሕዝብ ቤልጅየም ኮንጎ በሚል ስም እንድትገዛም እድል አገኘች። ሆኖም ለዓመታት በተከፈለው መሥዋዕትነት ይህ በምድራችን የሚያስጎመዥው ከፍተኛ የተፈጥሮ ሀብት ክምችት ያለበት የኮንጎ ምድር ከቅኝ ገዥዋ ቤልጅየም ባርነት ነፃ ለመውጣት ልጆቿ ተደራጅተው መራር ትግል ውስጥ ገቡ። እንደ ፓትሪስ ሉሙምባ አይነት ለኮንጎ ነፃነት ሕይወታቸውን ለመገበር የቆረጡ ልጆች ተነሱላት። ትግሉን በጀግንነት መርተው ለነፃነት ያበቃ አርበኝነት የፈጸሙ የኮንጎ የቁርጥ ቀን ድንቅ አርበኞች፣ በዛሬው ዝግጅታችን በኮንጎ የነፃነት ታሪክ ብርቱ ትግልና ቆራጥ የአርበኝነት ተጋድሎን የፈጸሙትን ጀግኖች ልናስዳሳችሁ ወደናል። በኮንጎ የነፃነት ታሪክ ውስጥ ፓትሪስ ሉሙምባ ሰፊ ድርሻ አለው። ኮንጎ ለዘላለም የማትረሳው ባለውለቷ የአፍሪካም ኩራ ግዛት ነው። ሐምሌ 2 ቀን 1925 ዓ ም በሰሜን ምዕራብ ካሳይ ክፍለ ግዛት ካታጎ ኮምቤ ከተማ ኦናሉአ በተባለ አካባቢ ተወለደ። ወላጆቹ በኮንጎ ባቴተላ ከተባለ ጎሳ ውስጥ የሚመዘዙት። ዕድሜው ለትምህርት ሲደርስ በትውልድ ቀየው የሚገኙ የካቶሊክና የፕሮቴስታንት ትምህርት ተቋማት ውስጥ ትምህርቱን ተከታትሏል። በትምህርቱ ፈጣንና ባለብሩህ አእምሮ እንደነበርም ይነገራል ማለት ነው። ነጮች በሚያስተምሩበት ትምህርት ቤት ሲማር እያለ መምህሩ ሲሳሳት ሲሳሳት ወጣቱ ፓትሪስ መምህሩን በጥያቄ ይወጥረውና ሊያርመው ይሞክራል። ነገር ግን በዚያ ትምህርት ቤት መብት የነጭ በመሆኑ የተናቀ የመሰለው ነጭ መምህር ጥቁሩን ትንታግ ተማሪ እንዲባረር አደረገው። ፓትሪክም ተመልሶ አልመጣም። ትውልደ ቀየውን ትቶ የወቅቱ የኮንጎ መዲና ወደ ነበረችው ሊዮፖል ሊድቪል ተሰደደ። ጥቂት ቆይቶም በፖስታ ቤት ውስጥ ተቀጥሮ መስራት ጀመረ። ትምህርቱንም በማታ መርሃ ግብሩ ተከታትሎ ጨርሷል። ሉሙምባ የፖለቲካና ሕዝባዊ ህዝባዊ ተሳትፎውን አጠናክሮ በመቀጠል በ1955 ዓ ም በመንግሥት ሠራተኞች በተቋቋመው የአንድ አካባቢዊ ኮንጎሊዝ ንግድ ማኅበራት ዩኒየን ፕሬዝዳንት በመሆን አገልግሏል። በዚሁ ተመሳሳይ ዓመት ቤልጅየም ቄተ ገዥ ተወላጆችን ማኅበር በመመስረት በጸረ ቅኝ ግዛት ትግል ንቁ ተሳታፊ መሆን ጀመረ። በ1958 ዓ ም በመላው ኮንጎ የነፃነት ጥያቄ እየተቀጣጠለ የነበረበት ወቅት ነው። ሉሙምባ ከጓደኞቹ ጋር በመሆን ታሪካዊውን የኮንጎሊዝ ብሔራዊ ንቅናቄ ፓርቲን መሰረተ። ኤምኤንሲ በኮንጎ የፓርቲዎች ታሪክ ውስጥ መላ ሀገሪቱን የሚሸፍን ለነፃነት የሚታገል የመጀመሪያው ሀገር በቀል የፖለቲካ ፓርቲ ነው። በዚህ አጋጣሚ ነው ፓትሪስ ሉሙምባ ፓርቲው ለነጻነት በሚያደርገው ትግል የጸረ ቅኝ አገዛዝ ንቅናቄው ዋና መሪና የፓርቲው ሊቀመንበር ሆኖ ብቅ ያለው ማለት ነው። ጥር 1959 ዓ ም የኮንጎን ነጻነት ለመጠየቅ በሊዮፖል ሊድቤል በተካሄደው ሕዝባዊ የተቃውሞ ሰልፍ አመፅ ተቀሰቀሰ። አመፁን እንደተለመደው የቤልጅየም ቅኝ አገዛዝ በወታደራዊ ኃይል ለመቀልበስ ተንቀሳቀሰ። ይሁን እንጂ ንጉሥ ዳግማዊ ሊዮፖልድና ቤልጅየም ላለፉት 80 ዓመታት ሰዓት በኮንጎ ላይ የፈጸሙት የዘር ፍጅትና የተፈጥሮ ሀብት ምዝበራ እንዲያበቃ ዓለም አቀፉ ማህበረሰብ ሳይቀር ተጽዕኖ ማድረግ ጀመረ። ቤልጅየም መጀመሪያ ላይ የኮንጎን ነፃነት ብትቃወምም ነገር ግን በነፃነት ታጋዮች ትግል ብርቱነትና በዓለም አቀፍ ማህበረሰብ ተጽዕኖ ምክንያት ድንገት ሐሳቧን ለመቀየር ተገደደች። ይሁን እንጂ ቤልጅየሞች ሙሉ በሙሉ የኮንጎን ነፃነት ማወጅ አልፈለጉም። በተቃራኒው በአምስት ዓመታት ውስጥ በሂደት የኮንጎን ነፃነት ለመስጠት እንዳሰቡ ለመላው የኮንጎ ሕዝብ አሳወቁ። ሆኖም እነ ሉሙምባ ቤልጅየሞች አሻንጉሊት መንግስት አስቀምጠው አገዛዛቸውን ማስቀጠል የሚያስችላቸው ሴራ እንደሆነ ተገነዘቡ። ከዚያ መነሻነት የሉሙምባ ፓርቲ ከየትኛውም የኢስሙላ ምርጫ ራሱን እንደሚያገል አሳወቀ። ይህንኑ ሐሳብ በርካታ የኮንጎ ዜጎች በመደገፍ ከምርጫው መታቀብን መርጠዋል። ሆኖም የቤልጂየም ባለሥልጣናት ተቃውሞውን በኃይል ለማክሸፍ መሞከራቸው ምክንያት ሆኖ የነፃነት ትግሉ እንደገና አንሰራርቶ አመፅ ፈነዳ ማለት ነው። ጥቅምት 30 ቀን 1960 ዓ.ም በፈነደው አመፅ የቤልጅየም መንግሥት ትልቅ ስጋት ውስጥ ገባ። በርካታ ዜጎች ሲቆስሉ፣ ወደ 26 ሰዎች ደግሞ ሞቱ። የሕዝቡ ቁጣ እየጨመረ በመሄድ ለቀናት የቤልጅየምን ቅኝ ገዥ መንግሥትም አስጨነቀው። በዚህ የተነሳም በስታንሊቪል ከተማ ሕዝቡ ለአመፅ በማነሳሳትና ለ26 ኮንጎውያን ሞት ሉሙምባን በወንጀል ዳግም ዘብጥያ ወረወሩት የኮንጎ የኮንጎሌዝ ብሔራዊ ንቅናቄ ፓርቲ መሪው ሉሙምባ ዘብጥያ ቢወርድም ፓርቲው የጀመረውን በምርጫ ያለመሳተፍ አድማ በመተው በምርጫው ለመወዳደር ዝግጁ መሆኑን አሳወቀ በመሆኑም በታሳሱ የስታንሊቪል አካባቢያዊ ምርጫ የሉሙምባ ፓርቲ አሸነፈ ማለት ነው ፓርቲው በምርጫው ቢያሸንፍም ቅሉ መሪው ግን በእስር ላይ ነበር በዚህ መካከል የኮንጎና የቤልጂየም ፖለቲከኞች የኮንጎ ነፃነት የሚታወጅበትን ቀን ለመወሰንና በሀገሪቱ በሚካሄደው አዲስ የፖለቲካ ለውጥ ዙሪያ ከሁሉም የፖለቲካ ፓርቲዎች ጋር ለመወያየት ጥር 20 ቀን 1960 ዓ ም ብራስለስ ላይ ለውይይት ተጠሩ። የፓርቲው ተወካዮች መሪያቸው ሉሙምባ እንዲፈታ በተደጋጋሚ ቢጠይቁም ሰሚ ታጣ። ከቀናት በኋላ ግን ሉሙምባ ከእስር ተፈትቶ በብራስለሱ ውይይት ላይ እንዲገኝ ተደረገ። በዚህ ውይይትም ነበር ቤልጅየም የኮንጎ ነፃነት ሰኔ 30 ቀን 1960 ዓ ም እንዲሆን የወሰነችው። ይህ በእንዲህ እያለ ግንቦት ወር 1960 ዓ ም በኮንጎ ሀገራዊ ምርጫ ተደረገ። በሀገሪቱ የመጀመሪያ በሆነው በዚህ ታሪካዊ ሀገር አቀፍ ምርጫ የፓትሪስ ሉሙምባ ፓርቲ 90 በመቶ ብልጫ ድምፅ አገኘ። ከዚህ በኋላ ምርጫውን ያሸነፈው ፓርቲ መሪ ፓትሪስ ሉሙምባ አዲስ መንግስት መሰረተ። ፓትሪስ ሉሙምባ የአዲሷና የነፃዋ ዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነ። እንዲሁም ተቀናቃኙን ካሳሹቡ ስልጣን በማጋራት የሀገሪቱ ፕሬዝዳንት አደረገው። ፓትሪስ ሉሙምባ በ35 ዓመት ዕድሜው በሀገሪቱ ታሪክ በዲሞክራሲያዊ መንገድ ወደ ስልጣን የመጣ የመጀመሪያው መሪ ተብሎ በታሪክ መዝገብ ላይ ስሙ ሰፈረ ማለት ነው። ሆኖም ለዓመታት የኮንጎ ቅኝ ገዥ ሁና የኖረችው ቤልጅየም በአልማዝና በወርቅ ማዕድናት ከበለጸገውና ለም ከሆነው መሬት የምታገኘው ጥቅም እንዳይቋረጥ መስጋቱ አልቀረም። ምክንያቱ ደግሞ ሀገር ወዳዶቹ የነፃነት ታጋዮችና የህዝብ ተወካዮች በተገኙበት ደማቅ ሥነ ሥርዓት ሰኔ 30 ቀን 1960 ዓ ም የኮንጎ ነፃነት በይፋ መታወጁ ነው። በዚህ ታሪካዊ ዕለት ኮንጎ እንደ አዲስ አገር ተፈጠረች። የዕለቱ የክብር እንግዳ ሆነው የተሰየሙት የቤልጅየሙ ንጉሥ ባዶዊን መርሃ ግብሩን በንግግር እንዲከፍቱ ተደረገ። ንጉሡ በንግግራቸው ላይ ኮንጎ ከቤልጅየም ነፃ መውጣቷን ራሷን መቻሏንና ወደ አዲስ አስተዳደር መሸጋገሯን አበሰሩ። ሆኖም ንጉሥ ባዶዌን በንግግራቸው የቀድሞ ንጉሥ ሊዮፖልድና ሀገራቸው ቤልጅየም የኮንጎን ሕዝብ ከባርነት አውጥተው በልማትና በስልጣኔ ጎዳና አስገብተው እንዳዘመኑት በድፍረት ተናገሩ። ይባስ ብሎም በቤልጅየም በጎ ፈቃድ ዛሬ ኮንጎውያን ነፃነታቸውን መጎናፀፍ እንደቻሉ አስረዱ። በኮንጎ ስልጣኔ የተስፋፈው በአባታቸው አጎት ዳግማዊ ሊዮፖልድ የአስተዳደር ዘመን መሆኑን የራሳቸውን መረጃ እያጣቀሱ አሞካሹ። ቤልጅየምን የአስተዳደር መዋቅር አትለውጡ፣ ምንጊዜም ለምክር ወደ እኛ ለመምጣት አትፍሩ፣ ምንጊዜም ከጎናችሁነን ለእድገትና ለስልጣኔ የሚረዳችሁን እውቀት እንለግሳችኋለን፣ በማለት ታዳጊውን ያበሳጨ ንግግራቸውን አጠቃለሉ። ክብር ለብሔራዊ ነጻነት ተፋላሚዎቻችን አለ ሉሙምባ። ምንም እንኳ ዛሬ በእኩልነት ከተስተካከልናት ወዳጅ ሀገር ቤልጅየም ጋር የኮንጎን የነጻነት ቀን አብረን ብናከብርም ማንኛውም ኮንጓዊ ለዚህ ድል የበቃው በቤልጅየም ቸርነት ሳይሆን በህዝቧ መራር ትግል ለነፃነት ባፈሰሰው ደሙ በከሰከሰው አጥንቱ በከፈለው ውድ መስዋዕትነት መሆኑን መቼም አንዘነገውም በምግብ ጦትም ሆነ በእንግልት የተሆነው ጦርነት በፍጹም አልነበረም ዕለት ተዕለት በጽናት በመዋጋት በከፈልነው መስዋዕትነት እነሆ ነፃነታችንን ልንጎናጸፍ በቅተናል ትግላችን ለሰማኒያ ዓመታት በግዴታ የተጫነብን አሳፋሪ ባርነትና ግፍ እንዲቆም አግዟል ህዝባችን ነፃነቱን ከመቀዳጀቱ በፊት ቀንና ማታ መዋረዱን መሸማቀቁንና መንገላታቱን እናውቃለን። ምክንያቱም እኛ ጥቁሮች ነን። ለመሆኑ ጨካኙንና በዝባዡን ቅኝ አገዛዝ ስለተቃወሙ ብቻ በርካቶች በግፍ የታጎሩባቸው እስር ቤቶችስ፣ በርካታ ወንድሞቻችንን የቀጠፉት የተኩስ እሩምታዎችስ እንዴት ይረሳሉ የቅኝ ግዛት የደረሰብንን የህሊና ጠባሳስ መቼ ሻረልን አለ በኩራት ፊቱን ወደ ቤልጂየሙ ንጉሥ እያዞረ ወገኖቼ የዛሬውን የነፃነት መታሰቢያ ቀን ለዘላለም በልባችሁ አትማችሁ አኑሩት፣ በኩራት ወደ ልጆቻችሁ አስተላልፉትና የትግል ታሪካችንን ዘክሯቸው። አሁን የነፃይቱ ኮንጎ ሪፐብሊክ በመታወጁ መሬታችን የልጆቻችን ሆኗል። ማኅበራዊ ፍትሕ በማስፈን የሀገሪቱ ልጆች በተፈጥሮ ሀብታችን ተጠቃሚ እንዲሆኑ እንሰራለን፣ በማለት ያቀረበው ንግግር የአዳራሹን ህዝብ ብቻ አይደለም መላውን ዓለም አስደመሙ ማለት ነው። ቤልጅየሙ ንጉሥ የሉሙምባን ንግግር በክብራቸው ላይ የተቃጣ የስድብ ውርጅብኝ አድርገው ስለቆጠሩት ተበሳጭተዋል። ከዚህ ባሻገር በሉሙምባ ላይ አቂመው ወዲያውኑ ወደ ሀገራቸው እንደተመለሱ ይነገራል። ቤልጅየምም እንደ ሀገር ሉሙምባን እንደዋና ጠላት ፈርጃ ቀን እስኪገጥማት ታደበው ጀመር። በቦታው የነበሩ አንዳንድ የምዕራቡ ዓለም ጋዜጠኞችም በሉሙምባ ጠንካራ ንግግር መደናገጣቸው አልቀረም። ትክክል እንዳልሆነም በየፊናቸው የተቹም አልጠፉም ማለት ነው። ይህ ንግግር የኮንጎውያንን አንጀት ግን አርሷል። በሌላ በኩል ይህንን የዓለምን ጆሮ ጭው ያደረገው ታሪካዊውን የሉሙምባ ንግግር በመድረኩ የተገኘውንም ሆነ በኮንጎ መገናኛ ብዙሃን የተከታተለውን የሀገሩ ዜጋ ሁሉ በፊቱ የደረሰበትን ግፍ በማስታወስ ስሜቱ ተነክቶና ቁጭት ውስጥ አስገብቶት እንደነበርም ይነገራል። በመሆኑም ሕዝቡ ከአስከፊ የቅኝ ግዛት ቀንበር ነፃ በመውጣቱ በሆቴልና መሰል የመዝናኛ ስፍራዎች ደስታውን በሀገረኛው ዳንስና ጭፈራ ሲገልጽና ሲፈነጥዝ አመሸ ማለት ነው። ውሎ አድሮ ግን ይህ በመስዋዕትነት የተገኘው ነፃነት ዘላቂ ሊሆን ግን አልቻለም። ወደ እናንተ ያጋራናችሁን ታሪካዊ ኮንጓውያንን የሉሙምባ መሪ ንግግር የተመለከተ ዝግጅት ነው። በቀጣይ ደግሞ የክፍል ሁለት ዝግጅትን ወደ እናንተ እናደረሳለን። የዛሬውን ዝግጅት እዚህ ላይ ቋጭን። መልካም ሁኑ።